የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። ሮሜ አምስት 17 የያዘው ሐሳብ ስፋትና ጥልቀት እውነታ መቀበል ከምንችለው በላይ ነው። መልእክቱ እጅግ ግሩም ነው። ምናልባትም ብዙዎች ችላ ብለው የሚያልፉት በዚህ ምክንያት ሊሆን ይችላል። ኢየሱስን የሕይወታችን ጌታ አድርገን የተቀበልን እያንዳንዳችን ሕይወት ላይ እነግሳለን ወይም እንገዛለን። የእግዚአብሔርን ጸጋ የተቀበልን ሁሉ ይህ ዓለም እኛ ላይ ከሚያመጣው ማንኛውም ችግር በላይ የምንሆንበት ኃይል ወይም የማስቻል የማብቃት አቅም አለን። የዚህ ምድር ህይወት ሊገዛን አይገባም፣ ይልቁን እኛንን ልንገዛው ልንነክስበት የሚገባን። ኢየሱስ የራሱን ማህበረሰብ እንደለወጠ እኛም የራሳችንን መለወጥ አለብን። ይህ የእኛ ኃላፊነት ነው። በተግባር የሚገለጥ ንግግር። አሁን ደግሞ በእግዚአብሔር ጸጋ በሕይወት መንገስ ወይም መግዛት ሲባል ምን ማለት እንደሆነ እንይ። ከተለመደው አስተሳሰብ ርቀን መሄድ፣ ማኅበረሰቡ አይደፈርም የሚለውን መስበር አለብን። ከእንግዲህ ሕይወትን በብዙ ውጣ ወረድ ካሳለፍን በኋላ በሞት እንደሚጠናቀቅ የመጨረሻ ግቡ መንግሥተ ሰማይ መግባት የሆነ አድርገን ብቻ እናየውም እግዚአብሔር እንድንኖር ያቀደው በዚህ መልኩ አይደለም። ከዚያ እጅግ ለበለጠ ጉዳይን የተፈጠር ነው። ጅራት ሳይሆን ራስ፣ ከታች ሳይሆን ከላይ፣ ዘዳግም 28 13 እንድንሆን እግዚአብሔር የጠራን መሆኑን በማወቅ በጎ ተጽዕኖ አሳዳሪዎች እንሆናለን። በህይወት በሚገጥሙን አደጋዎች፣ ሁኔታዎች ላይ የበላይ መሆን ብቻ ሳይሆን ከእግዚአብሔር ጋር ኪዳን ከሌላቸው የበለጠ መድመቅና የተለየን ሆነን መገኘት አለብን። አቅጣጫን መንገድንና ዝንባሌን የሚወስን ራስ ነው፣ ጅራት ግን ከኋላ ሆኖ ይከተላል። በማህበረሰባችን ማንኛውም ጉዳይ መሪዎች መሆን አለብን እንጂ ቅጥልጥል ተከታዮች መሆን የለብንም። እያንዳንዳችን ማህበረሰብ ውስጥ የተለያየ ቦታ እንዲኖረን ተጠርተናል። ሆኖም በየትኛውም የህይወት ገጽታ ብንሆን ራሴ መሆንን መሪ የመሆንን ማንኛውንም ነገር ጠንቅቀን ማወቅን ማሳየት አለብን። የጀመርነው ሥራ ማበብና ማደግ አለበት። የምንኖርበት ማህበረሰብ ምቹ ደስ የሚልና የተሟላ መሆን አለበት። ከእኛ የተነሳ ተቀጥረን የምንሰራበት ቦታ እንኳ መባረክ አለበት። የእግዚአብሔር ቤተሰብ አዳዲስ ነገሮች የመፍጠር ችሎታ የሚያነሳሳና የሚፈልግ መሆን አለበት። በአትሌቲክሱም ሆነ በመዝናኛው በኪነ ጥበቡም ሆነ በመገናኛ ብዙሃን ወይም በሌሎች መስኮች ያሉ የመድረክ ሰዎቻችን ለሌሎች ምሳሌ መሆን አለባቸው። ጽድቅ ሲገዛና ሲሰለጥን፣ ከተሞቻችን፣ ክልሎቻችን ማበብና መበልጸግ አለባቸው። አማኞች በሚሳተፉበት ነገር ሁሉ ፈጠራ፣ ውጤታማነት፣ ሰላም፣ ማስተዋልና አዳዲስ ነገሮችን ማፍለቅ ሞልቶ መትረፍረፍ አለበት። በጨለማው ብርሃን መሆን ይኖርብናል። በህይወታችን ካለው ከአእምሯችን በላይ ከሆነ የእግዚአብሔር ጸጋ የተነሳ በጨለማው ማህበረሰብ ውስጥ የተለየን መሆን አለብን። ራሳችንን መለየትና ልቀን መገኘት በእግዚአብሔር ጸጋ የማስቻልና ብቁ የማድረግ ኃይል፣ በማንኛውም የህይወት ገጽታዎች ደምቀንና ልቀን መታየት ይኖርብናል። እስቲ ስለ ዳንኤል የተሰጠውን ምስክርነት ረጋ ብላችሁ አንብቡ። ከመሳፍንቱና ከበላይ አስተዳዳሪዎቹ ሁሉ ይልቅ ዳንኤል ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሱ በመላው ግዛቱ ላይ ሊሾሙ አሰበ። ዳንኤል 6፥3 በጣም ትኩረት የሚያሻው ጉዳይ ነው። ዳንኤል ራሱን ለየ። መጽሐፉ እግዚአብሔር ዳንኤልን የተለየ አደረገው አለማለቱን ልብ አድርጉ። ዋና ዋናዎቹ የመጽሐፍ ቅዱስ ትርጉሞች የድንቅ ወጣት ራሱን እንደለየን የሚያመለክቱት አንድ በዘመናዊ ቋንቋ የቀረበ ትርጉም ዳንኤል ከሌሎች ባለስልጣኖች ሁሉ ይልቅ ራሱን የተለየ አደረገ ይላል። ያንን ማድረግ የቻለው እንዴት ነበር? ከእግዚአብሔር ጋር ተቀራርቦ ይኖር የነበረ በመሆኑ በሌሎች ያልነበረ ባህሪ ሊኖረው ቻለ። ከፈጣሪ ጋር ያልተቋረጠ ግንኙነት ስለነበረው ዳንኤል ራስን የመግዛትና በስነስርዓት የመኖር ችሎታ ነበረው። ከእግዚአብሔር ጋር ኪዳናዊ ህብረት ያለውን ሰው በተመለከተም ዛሬም ቢሆን ከዚህ የተለየ መሆን የለበትም። አዲሱ የአሜሪካ መደበኛ ትርጉም ዳንኤል ራሱን ለየ፣ ምክንያቱም እርሱ የተለየ አይነት መንፈስ ነበረው በማለት ይነበባል። የተለየ አይነት የሚለው ከተለመደው ወጣ ያለ፣ ማህበረሰቡ ልማድ አድርጎ የያዘውን ጥሶ የወጣ ከተለመደው መስፈርት አልፎ የሄደ ተብሎ ሊተረጎም ይችላል። አንዳንዴ የአንድን ቃል ትርጉም በሚገባ ለመረዳት ተቃራኒውን ማየቱ ጠቃሚ ሊሆን ይችላል። የዚህ ቃል ተቃራኒ የተለመደ ተራ ወይም መደበኛ ተብሎ የተያዘ የሚል ነው። ስለሆነም የተለመደና ተራ የሆነ የአኗኗር መንገድ የተለየ አይነት መንፈስ ያለው ሰው አኗኗር ተቃራኒ ነው ማለት ነው። ጽሑፉ የሚነግረን የዳንኤል መንፈስ የተለየ እንደነበር እንጂ የተለየ አእምሮ ወይም ቁመና እንደነበረው አይደለም። መንፈሳችን የተለየ ከሆነ አእምሯችን፣ አካላችን፣ የፈጠራ አቅማችን አዳዲስ ነገሮችን የማፍለቅ ችሎታችን፣ ጥበባችን፣ ዕውቀታችንና ሌሎች የሕይወት ገጽታዎቻችን በሙሉ በዚያው መሰረት ይቃኛሉ። የተሰጠንን ጸጋ በሚገባ ብናውቅ ኖሮ ከዚያ ጸጋ የተነሳ ወሰን ወይም ገደብ እንደሌለን እናውቅ ነበር። ምክንያቱም ለሚያምን ሰው ሁሉም ነገር ይቻላል። ማርቆስ 9:23። ዳንኤል ከእግዚአብሔር ጋር ካለው ቀረቤታ የተነሳ ባገኘው ጸጋ ተጠቀመ። ሁሉን ከሚችል አምላክ ጋር ባለው ኪዳን ዳንኤል ሁኔታዎችን መግዛት እንጂ በሁኔታዎች መገዛት እንደሌለበት ተረዳ። ራስ እንጂ ጅራት መሆን እንደሌለበት አወቀ። እግዚአብሔር በቃሉ ውስጥ የገለጸውን እኛ በቀላሉ የማናምነው ለምንድን ነው? ከእርሱ ጋር ያለን ኪዳን እንግዲህ በእኛ ውስጥ እንደሚሠራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው ይላል ኤፌሶን 3 20፣ አልፎ አልፎ ከሰማይ በሚመጣ ኃይል መጠን አይደለም የሚለው። የተለየ አይነት የአገልግሎት ስጦታ ያላቸው ወንዶችና ሴቶችን ፈልገን ስናገኝ የሚመጣ ነው አይልም። ይልቁንም በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ነው የሚለው። ጥቅሱ ውስጥ ቁልፍ የሆነውን ቃል ልብ አድርጉ። እግዚአብሔር ይችላል። እስቲ በአንድ ሀገር ውስጥ ከባድ እርሃብ ገባ ብለን እናስብ። ይሁን እንጂ አንድ በልግስና የሚታወቅ የሌላ አገር መንግስት የተለያየ አይነት ምግቦችንና የመጠጥ ውሃ የጫኑ ብዙ አውሮፕላኖች ስራውን ከሚያከናውኑ ወታደሮች ጋር ወደዚያ ችግር ወዳለበት አካባቢ ላከ እንበል የወታደሮቹ ጀነራል እናንተ መውሰድ የምትችሉትን ያህል ምግብና መጠጥ ልንሰጣችሁ እንችላለን የሚል መግለጫ ሰጠ ብለን እናስብ የመጀመሪያው ሰው አንድ መለስተኛ መያዣ ዕቃ ይዞ መጣና ለሁለት ሰዎች ለጥቂት ቀኖች የሚበቃ ምግብ ወሰደ። ሁለተኛው ሰው ደግሞ አንድ ትልቅ መያዣ ይዞ መጣና ለቤተሰቡ ለአምስት ቀን የሚበቃ ምግብ ይዞ ሄደ። ሶስተኛው ሰው ግን አንድ አነስተኛ መኪና ይዞ መጥቶ ለራሱ ቤተሰብና ለጎረቤቶቹ ለአንድ ወር ያህል የሚበቃ ምግብ ይዞ ሄደ። መለስተኛ መያዣ ይዞ መጥቶ የነበረውና በዚያው ዕቃ ምግብ የወሰደው ሰው ባለመኪናው ሰው በጣም ብዛት ያለው ምግብ ጭኖ በእርሱ ቤት በር በኩል ሲያልፍ ያያል። በጣም ተናደደ። እንዲያውም በጣም በሸቀ የሚሉት ቃሎች የተሰማውን ቁጣ ለመግለጽ የሚበቁ አይመስልም። አድሎ እንደተፈጸመበት ለጎረቤቶቹና ላገኘው ሰው ሁሉ ተናገረ። በመጨረሻ ሰውየው እያወራ የነበረው ጀነራሉ ጆሮ ይደርሳል። ጀነራሉ ሰውየውን ያስጠራና የእኔ ወንድም እናንተ መውሰድ የምትችሉትን ያህል ምግብ ልንሰጣችሁ እንደምንችል ግልጽ አድርገን ነበር። ታዲያ ለምንድን ነው ትንሽ መያዣ ይዘህ የመጣኸው? ለምን አንድ መለስተኛ የጭነት መኪና ይዘህ መጥተህ አልወሰድክም? አለው። አንድ ክርስቲያን ወደ እግዚአብሔር ጸጋ ሲመጣ መቀቢያ ዕቃው ምንድን ነው? በኤፌሶን 3 20 መሠረት የምንለምነውና የምናስበው ነው። እግዚአብሔር የእኔ ጸጋ እናንተ ይዛችሁ ከምትመጡት ማንኛውም መያዣ እጅግ አብዙቶ ይበልጣል እያለን ነው። በሌላ አነጋገር ወሰነና ገደብ ከሌለው የእግዚአብሔር ልግስና የምንወስደውን የሚወስነው እፊቱ ያቀረብነው መያዣ መጠን ነው ማለት ነው። በጣም ደፈር ብለን ለመናገር ያህል እግዚአብሔርን የሚወስነው ይዘነው የመጣነው መያዣ ነው። እንዴት ሊገኝ እንደሚችል ብቻ የምታስቡት ለምንድን ነው? ስለራሳችሁና ስለቤተሰባችሁ ብቻ የምታስቡት ለምንድን ነው? በውስጣችሁ ባኖርኩት ሙሉ ኃይል የማትጠቀሙትና ዳንኤል እንዳደረገው ሌሎች ሰዎች ላይ በጎ ተጽዕኖ የማታሳድሩት ለምንድን ነው? በማለት እግዚአብሔር እኔንና እናንተን እየጠየቀ እንደሆነ አምናለሁ። ለእኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድናውቅና እንድንረዳ ጳውሎስ አጥብቆ የሚጸልየው በዚህ ምክንያት ነው። ኤፌሶን 1:19 እስቲ ጳውሎስ የተጠቀመባቸውን ቃላቶች ልብ አድርጉ። ከሁሉ በላይ ገደብ ወይም መጠን የሌለው ከአእምሮ በላይ የሆነ ታላቅ የሚሉትን እግዚአብሔር ለእኛ ያለውን ኃይል በተመለከተ እነዚህ ቃሎች ምን ትርጉም ይሰጧችኋል? ጳውሎስ እየተናገረ ያለው እኛ ውስጥ ስላለው እንጂ ከአንድ የተመረጠ አገልጋይ አልፎ አልፎ ስለምንቀበለው ኃይል አለመሆኑን አስተውሉ። የእኛ የሆነ ኃይል ማለትም በዚህ ህይወት ላይ መንገስ እንድንችል የሚረዳን አቅም፣ ብቃት የሚሆነንም ኃይል ነው። ሰዎች የኢየሱስ ክርስቶስ ትንሣኤ ማስረጃ የሚሆን ነገር ከሕይወታችን ማየት እንዲችሉ ወደ ላይ ከፍ የሚያደርገንና ራሳችንን መለየት የሚያስችለንም ኃይል ነው። በድንግዝግዙ ዓለም ውስጥ ደምቀን ማብራት የሚያስችለን ኃይል ነው። እንግዲህ ኢየሱስ ከፍ ያለ ዋጋ ከከፈለበት ደረጃ በጣም ዝቅ ያለ ሕይወት እየኖርን ይሆን በማለት ራሳችንን መጠየቅ አለብን። ግልጽ እና እውነተኞች ከሆንን መልሳችን አሁን ነው መሆን ያለበት። ራሳችን በራሳችን ላይ ያመጣ ነው። እንደ ነገሩ የሆነ አኗኗራችን ያለንበትን አካባቢ ለክርስቶስ እንዳንማርክ ተጽዕኖ አድርጎብናል። ብዙ ጊዜ እምነት በሌለበት ዓለማዊ አኗኗር መንገድ የምንኖረው ለምንድን ነው? ለምሳሌ ያህል የእቃዎች ዋጋ ሲያሻቅብና ነገሮች ከጠበቅነው ውጪ ሲሆኑ እንደ ሌሎች የምንፈራውና የምንናወጠው ለምንድን ነው? አንዳንድ የሳስበው ፊልጵስዮስ 4 19 ን የብር የመግዛት ዋጋ ሲስተካከል አምላኬ የሚያስፈልጋችሁን ሁሉ ይሞላባችኋል በሚል መልኩ የተረዳ ነው ይመስላል። ይሁን እንጂ ከእግዚአብሔር ቃል ስናጠና ከነበረው ዕውቀት አንጻር የጨለማ ጊዜ የበለጠ ደም ቀን የምናበራበት ጊዜ ነው። እጦት ወይም ችግር አለ ማለት ነገሮች ሁሉ ከዓለም ጠፍተዋል ማለት አይደለም። ሐሳብ አይታገድም፣ የፈጠራ ችሎታ ምንጭ አይድርቅም። አዳዲስ ነገሮች ማፍለቅም ሆነ በርትቶ መስራት ከምድር ድራሹ አይጠፋም። እንዲህ ያለው የጨለማ ጊዜ ሰዎችን መርዳት የሚችል የእግዚአብሔር ኃይል ሲያበራልን የእርሱ ሕዝብ ወደ መድረኩ ብቅ ብለው መፍትሔ የሚሰጡበት ጊዜ ነው። የኢኮኖሚ ችግር መጣ ማለት የተለመደው የገንዘብ መተላለፊያ መንገድ ታውቋል ወይም ተቋርጧል። አሁን የሚያስፈልገው አዳዲስ መንገዶችና አዳዲስ ሀሳቦች ናቸው ማለት ነው። እነዚያን አዳዲስ መንገዶችና አዳዲስ ሀሳቦች ይዘን መምጣት ያለብን እኔና እናንተ መሆን ነበረብን። ምክንያቱም የፈጠራና አዳዲስ ሀሳብ ማፍለቅ ችሎታችን ጨርሶ የማይደርቅ በመሆኑ፣ እግዚአብሔር ቃሉ ውስጥ የሰጠው ተስፋ ተፈጻሚ እንዲሆን እኛ ማሟላት ያለብንን አስመልክቶ የተናገረውን ማመን አለብን። ዳንኤል በዚያ ጨለማ በዋጠው ባህል ውስጥ ቦግ ብሎ የሚታይ መብራት ሆኖ ነበር። አብረውት ይሰሩ የነበሩት ግን ይህን አልወደዱለትም። ምቀኝነት ያዛቸው። ይሁን እንጂ ንጉሱን ጨምሮ ሌሎች ብዙዎች በዳንኤል ችሎታ ውስጥ የሕያው አምላክን መገኘት ማየት ሳይችሉ እንዳልቀር አስባለሁ። የዳንኤል ልቆና በልጦ መገኘት መሪዎቹን ወደ ዳንኤል አምላክ ሳይስባቸውና እርሱን እንዲያከብሩ ሳያደርጋቸው አልቀረም። ትኩረታቸውን ዳንኤል ላይ እንዲያደርጉ ያደረጋቸው የዳንኤል መጽሐፍ ቅዱስ ዕውቀት፣ ጥሩ ሰው መሆኑ ወይም በቀን ሦስት ጊዜ መጸልዩ አልነበረም። ይልቁን ዳንኤል በተሰማራበት የሥራ መስክ በልጡና ልቆ መገኘቱ ነበር። እንግዲህ ከዚህ አንጻር ብርሃን መሆኑን አስመልክቶ ኢየሱስ የተናገረውን ስሙ። ሰዎች ሥራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ። ማቴዎስ 5:16 ሥራችን በማያምኑ ሰዎች ዘንድ ጎልቶ መታየት እንደሚገባው ኢየሱስ ይናገራል። ስለዚህ በእግዚአብሔር ጸጋ የማስቻልና ብቁ የማድረግ ኃይል በማንኛውም የህይወት ገጽታዎች ደምቀንና ልቀን መታየት ይኖርብናል ለሚያምን ሰው ሁሉም ነገር ይቻላል ይላልና ማርቆስ 9 23 እንደ ቃሉ እንድንኖር እግዚአብሔር ይርዳን አሜን